በጉጉት ሲጠበቁ የነበሩ እነ ጽናት ነጋሽ፣ ግርማ ነጋሽ፣ ተስፋዬ ነጋሽ፣ ናሆም እንዲሁም ደግሞ ወይዘሮት ራሄልም ያው መጥተዋል ማለት ነው። በአስራ አንደኛው ሰዓት እንደውላንድ ከላድ መደም ስንጠባበቅ ነበረና የት ደረሱ ምን ላይ ናቸው ስንላቸው አንዳንድ ግምታችን ጥሩ ነበረ። አንዳንድ ግምታችን ግን የፍሰው አደለም። ያው ትንሽ ስለዚህ ያው በድጋሚ ጋሽ ግርማን አሟቸው ነበረ ሰሞኑን ስተሻ ወይም ደግሞ ሆስፒታል እንደነበሩ ደንግጠው ያው ደም ግፊታቸው አው ግፊታቸው ጨምሮ ነበር። ያም ደግሞ ያው ጽናት ከዚህ በፊት የደበቃቸው ነገር ከጓደኛው ከብሬን ጋር ስታወራ ሲሰሙ ራሳቸው ስተው በድጋሚ ሆስፒታል ገብተው ዶክተሩ መርምረው እንደገና ቀን መለች ጽናትን ተቆጥተው የማይጨናነቀው ነገር ታድርጊ እንዳታረጊ ብለንሽ መክረንሽ ምናምን፣ ሰው የምታውቀው ነገር የለም። ከጓደኛው ጋር እያወራች ነበር። ያን ነገር የሰማ ወይም ደግሞ የሰሙት ጋሽ ግርማ ማለት ነው። ከዛ ራሳቸው ስተው ነበረ። አልምድ ላይ በመጨረሻም ተሽሏች፣ ወደ ቤታቸውም ተመልሷል። ደስ ይላል። የጽናት እናት እንደሞተች ምንም የማያውቁት ነገር አልነበረምና፣ ያንስ የሰሙ ነው ራሳቸውን አሳዱት። ሌላው ያው እንደ ብሌን ይላ የጽናት ጓደኛ እንደ አይነት ጓደኛ ያብዛላችሁ ያብዛልን ማለት ነው። ሰው በችግሩም፣ በደስታውን፣ በመከራውን ጊዜ አብራችሁ የሚካፈላችሁ ጓደኛ ሲኖር የበረ ደስ ይላል። ስለዚህ ጽናትና ብሌን እስከ መጨረሻውን ያዘልቅላችሁ የዚህ ዘመን ጓደኛ እንዳትሆኑ ይሄ ምኞቴ ነው። ያው ድራማን ቢሆን እንደዚህ አይነት ነገር ይፈልጋል ወይም ደግሞ ይወደዳልና በዚህም ደስታችሁ በዚህ ጓደኝነታችሁ እስከ መጨረሻውም ሊያዘልቅላችሁ ላለሁ። ሌላ ደግሞ ጽናት በጣም የማደግሽ ባቢን ለማናገር ወይም ደግሞ ለመስማት ስለፈቀድሽ ቃል ስለገባሽ ይሄም ደስ ብሎኛል። እንኳንም አዋ አዳምጩ እውነታው ደግሞ የብሌን ስለነገራት አሁን ብሌን ብትነግርሽ አንቺ ስለማትሰሚ ያው በራሱ አንድ በት ስትሰሚ ልታምኝ ትችያለሽ፣ ና ያኔ ትረጅዋለሽ። ስለዚህ ያን ደግሞ እሺ አዳምጣለሁ፣ ነገ ከስራ በኋላ ብላሽ ጋር ቀጠሮ ነበር ያም ደግሞ በብሌን አማካኝነት አዳምጪ ውስጥ ስላለችሽ እሺ ብለሽ ቃል ገብተሻል። ይህም ጥሩ ነው። አንዳንዴ የአንዱ ብቻ ሰምተን የአንዱን ብቻ አዳምጠን ሌላው ሰና ደምጽቅድ ያው ይህ ምንድነው ትክክል አይደለም፣ ፍርድ የምንሰጠው ማለት ነው። ስለዚህ በሁለቱም ማዳመጡ የተሻለ ነው እና እሱን ጋር ሀቅ ስለሚኖር ስራ ቃል ስለገባሽ ደስ ብሎናል። ቀጢ ቃልሽና አክብሬ ሌላው ጋሽ ናሆም ማነው ተስፋሽ ማለት ነው ጋሽ ተስፋሽ በዚህ ያክልም የሆነ መሳለቅ፣ አንዳንድ ሰዎች የራሳቸው ብቻ ስላላቸው ራሳቸው ብቻ ስላመላላቸው ድሃ ወይም ደግሞ መጀመሪያ አግኝቶ ያጣ ሰው ወይም ደግሞ እንደዚህ ምስኪን ሰዎች ሲያዩ አይወዱም። አሁን ጋሽ ተስፋዬ ትናንትና ማን ነበርክ? በነጽናት ቤት ደላልነት ነበር፣ ልትበላ ነበረ ወይም ደግሞ ብር ሊሰጠት ነበረ። ብዙ ችግር ያለብኝ ሰው ነው ስትል እኮ ትናንትና ሰምተናል። ትላንትና ትዝታ እኮ ከአንተ ጋር ስትዝራ ደርጎ ወኛ ሰምተናል። ና ያው በቤቷ አባ ይሄ ነገር ይቅርብን ሲላ ብዙ ችግር አለብን ያሁን ያለውበት ችግር እወጣበታለሁ ብሩ ተወኝ ብለህ ነበረ አባ። አሁን ያው በትንሽ ጊዜ ደግሞ አንተ መሳለቅ ጀመርክ፣ በሌሎች ወይም ደግሞ በሌላቸው ሰዎች ማለት ነው። እንደ አንድ ትላንት ማ ነበርክ? አያችሁ አንዳንድ ሰዎች አሁን ከዚህ ስንወጣ ማለት ነው፣ የምሬ ነው የምላችሁ፣ በሆነ አጋጣሚ ሀብታም ይሆናሉ በሆነ አጋጣሚ ቤት ይኖራቸዋል። በሆነ አጋጣሚ መጀመሪያ ባይኖራቸው መጀመሪያ የሌላቸው ሰዎች ሰርተውም ሊሆን ይችላል፣ ግን እንደ ከጋሽ ተስፋዬ ማጭበርብረውም ሊሆን ይችላል። ቤተኛው ሚስ የሆነ ነገር ይይዛሉ፣ ቁሳዊ ነገር ማለት። መጀመሪያ ምንም የሌላቸው ሰዎች የምር በየአካባቢያችሁ ወይም ደግሞ በዙሪያችሁ ያሉ ሰዎችን ማየት ትችላላችሁና፣ መጀመሪያ ምንም የሌላ ሰዎች ሰዎች በሆነ አጋጣሚ የሆነ ነገር ሲያዩ ወይም ደግሞ ሲያገኙ፣ ያ የመጡበትን የሚረሱ ሰዎች አሉ። የምሬ ነው ብላቸው፣ ወላሂ የሚመጡበት የሚረሱ አሁን እንዳው ይሄ ድራማ ነው። አንቺ ምንድን ነው ምናምን ትሉኛላቸው ያ ድራማ ነው አውቃለሁ። ግን ትክክለኛ ነገር ነው ይሄ ነገር። ትላንትና የነበሩበት ይረሳሉ። የምር ትላንትና የነበሩበት አንዳንድ ሰው እኮ መነሻው ከረሳ መድረሻው አያውቅም። የምር ይነምራቸው። ምንም ምንም ሀብት ቢኖራቸው ለምን ሰማይ ጠቀስ ፎቅ አይኖራቸው? ትላንትና ማንነታችሁን አትርሶ ትላንት ማንነታችሁ አትርሱ። በአሁኑ ሰዓት ሚዲያ አካባቢ ብትሄዱ የምር የአካባቢዎቹ ልጆች ሊሆን ይችላሉ። የምታውቁ ልጆች ሊሆን ይችላሉ። የሰፈራ አሁን ሚዲያ በሆነ አጋጣሚ ይወጣሉ። እንሰደዳለን በቪዲዮም ይሆን የምታውቋቸውን ሰዎች የምታውቋቸው ሰፈራቸው ሊሆን ይችላሉ። ማንነታቸው ይረሳሉ። የምር ነውላቸው። አስተዳድጋቸው ምን አይነት እንደነበሩ ይረሱና በሚዲያ ላይ ሌላ ሰው የሚሆኑ ልጆች አሉ እንደ ወይም ደግሞ ሰዎች አሉ በቃ ምንም ባይታ እንዴ ሌላ ሰው እኮ ቢያውቃችሁ የሚያውቃችሁ ሰዎች እኮ ይኖራሉ። እንትና የሆናችሁ ያላችሁና ምንም ብላችሁ በቃ መሬት አይን ከኛ የሚሉ አንዴ ተረስተው ጥሩ አይደለም። ስለዚህ ምላችሁ ፈልጌ ነው። ይሄም በጋሽ ተስፋ ያነሳሁት ነውና ድራማም ቢሆን እንደዚህ አይነት ነገር ስላለ ትላንትና በሆነ በኋላ አጋጣሚ የሆነ ነገር ሲይዙ መነታቸው የሚረሱ መነሻቸው የሚረሱ ሰዎች የምሬ ደምራቸው መድረሻቸው ማለት በቃ በሆነ አጋጣሚ ያገኛችሁ ሀብታም ሆናችሁ፣ ዋት ያን የነዛው መረገጥ የለበትም። አሁን ጋሽ ተስፋዬ ዛሬ ንግግሩ የምር እንግዲህ፣ በቃ በአካል እንደዚህ ቁጭ ብሎ በቃ ኖርማሊ ከድራማ ውጭ ነው ያሰብኩት እና በጣም ነው አናደደኝ። ወይ ሀብት የለ፣ ወይ ዱኒያ የለ፣ ወይ ጤና የለ፣ ምንድን ነው ፈጣሪህን ለምን አታማርርም? ግን ጋሽ ግርማ አሪፍ መልስ ነው ያሰጠውና የምር ጥሩ መልስ ነው። ለምን ያማርራል? አያማርም ፈጣሪ መማረር የለበትም ብታገኙም ብታጡም ማመስገን ነው እንጂ የምን መማረር ነው። የሚጸጸተኝ ነገርን ነገን የሚጸጸተኝ ነገር አልሰራም። ፈጣሪ ነላማረር ማለት ሳ ያን ሲገባው ነው ንትን ያለ ሳቅ ማለት ነው ያችሁ እኛ ሰዎች ስንባር ሁሌም የሚሆን ነገር ስናገኝ ነው አልሐምዱላይ ተመስገን ምናምን የምንለው ስናገኝም ስናጣም ያው ማመስገን ግድ ነውና፣ አንዳንዴ ምንም ባይኖር ሙሉ ጤንነት እጅ እግር ምናምን ካለ ያው እኛ ሰዎች አንጠግብም፣ አናመሰግንም። በቃ ያኔ ነበር ሙሉ ሰው ከሆን ማመስገን ግድ ይደናልና፣ ከዛ የበለጠ ሀብት የለም። የሰው ልጅ የምር አንዳንዴ ይሄ ቁሳዊ ነገር የሚገኝ ነገር ነው፣ የሚጠፋ ነገር ነው። ሰው አንድ ሰው ጤና ካለው ሁሌም ድሃ ሆኖ አይቀርም። የሆነ ጊዜ ለውጥ ያመጣል፣ ወይም ደግሞ ለውጥ ያገኛል። ምናልባት ጊዜ ሰዓት ሊወስድበት ይችላል። ስለዚህ ዛህን ነገር ደግሞ ሁሌም ድሃ ነው ማለት አይደለም፣ አለ እንዴ ይለወጣል። ስለዚህ የሰው ልጅ ዋና ሀብቱ ጤናው ነው። ስለዚህ ሁሌም ያው ማመስገና አለብን ለማለት ነው። በዛሬ በዚህ ሰውዬ የተነሳ ነው ፈጣሪ ለምን እንትን ትላለህ ያለው ነገር በጣም ነው ያናደደኝ። አሁን እዚህ ሰውዬ ምሪ ነምራቸው እስከ ዛሬ ሳምንት ጠብቁት። የሆን ነገር ነው የሚሆነው። እንዴ ደግሞ በዚህ ትልቅ እድሜው እንደዚህ አይነት ተንኮል ደግሞ በጣም ነው የሚያስጠላው። በእርግጥ ተንኮል ነገር ያው ትንሽ ትልቅ የለም፣ በሁሉም ያስጠላል። ሞር ደግሞ እንደዚህ በዚህ አይነት ትልቅ ሀተየም ድራማ ቢሆን ራሱ ያው ድራማ ነው ያስተምራል። በእርግጥ ነገር ግን ድራማም ሆኖ ደግሞ ሁሉም የየራሱ የሚሰራው ነገር አለው አይደል? በስር በሚሰራው ልክ ነው የሆነ ትልቅ ሰዎች ነው የሚሰሩትም ትልልቅ እንትኖች ቢሆን ይህን ያሳብ ነው። አልዳጭ በቃ ባየሁት። መካከለኞቹም አሁን ዛሬ ይሄን ያለው ነገር ባቢ ቢሆን አይገርመኝም። ጽናት ብትሆንም አይገርመኝም። አሁንም በሽታ ያ ይህን አካል እንትን እያለ ወይ ንብረት የለም ወይ ሀብት የለም ወይ ብር የለም። በበሽታ በጤንነት መፈደን ምን ይሉታለ? ምን ነው ፈጣሪ ለምን አላታማረለም? የበለሰው እንትን አይልም እንዴ? የእውነት ነው ወይ ይሄ ድራማ ነው በሎኝ። ድራማ ነው ግን፣ እንደዚህ አይነት ነገሮች ገብታችኋል አይደል? በቃ የእውነት ነው ገብታችኋል ይመስለኛል። እንደዚህ አይነት ቃላቶቹም ያው የትልቅ ሰው የራሱ የሆነ እንትን ሊኖረው ይገባል። እና እንደዚህ አይነቶቹ ደግሞ የነጽናት ናምን ቢሰሩት አይገርመኝም ማለት ነው። እና የነገር ትንሽ ቢስተካከል ባይ ነው። ዝም እያለለም አልፈው ይቼ በቃ የሚገቡበው ያው እንትን ነው ከተካሄደ በኋላ የምንወስደው ነገር አለ፣ የሚያስተምረ ነገር አለ። በቃ ስለዚህ ትልቅ ስራዎቹ የሚሰሩት ትልቆቹ ቢሆን። እንደዚህ አይነት ደግሞ ቴፋት ምናምን ሰው እንትን ይላል። በጣም ነው የሚያስጠላው። አዎ እንደዚህ አትስሩ። ሌላ ደግሞ ያው ራሄል እንትናን ለማጥመድ ፈልጋ ነበር ዛሬ። በሆኑ ነገር ልትበክለው ነበረ፣ ያው ጽናት ደርሳለች ልታፍነው ይሁን አፍናው ይሁን ነገር ልታደርግ እንዲህ በግድ ነው እንዴ? አልፈልግም አለ እኮ ልጁ ምን ነው በዚህ ያክል ያዘ ቀቀኛል ሰላም ነው። አልፈልግም ካለ አልፈልግም ነው። ስለዚህ ምን ይደረግ፣ ምን ይጠበስ። ዛሬ በጣም እንትን ሲላ ደሞ የሆነ ነገር አፍናው ነበረ። በትንሽ የው ጽናት መጣችና ደነገጠች። አሁን በዚህ ደግሞ ሀሳቧ እንዳትቀይር ፈራሁ፣ ጽናትን ማለት ነው። ምናልባት ከኔ የሚያወራ ከእሷን ጋር እንደዚህ አቀማመጧ እንዴት ነበር? አይጃቸው አይደል አሁን የጽናት ሌላ ነገር ነው። በቃ ወይ የተዋደዱ ወይ ደግሞ ተመልሶ ወደ እሷ የሄደ ነው የሚመስላት። እሺ የሆነች በጣም ነው ያስጠላችኛል። ለመናገር እንደው የእሷ መድኃኒት ብሌን ነች። እንደ ጽናት አደለውም። ሻ ምንድን አለቻት ፀጉርሽን እንደዚህ ጉድቼ ነው እዚህ አስፋልት መሬት ስለሆነ ትምህርሽ ስትላት፣ ፈራቻት እኮ እሷ። ግን ወደ ለማጭበርበር ነበረ መጣቸው እንደ ጽናት አንገተ የምደፋላች ነው መስራት። ጽናት በነገራችን ላይ አንገት አደፋም ትነግራት አላች ግን እንደ ብሌን አደለችም። ብሌን በጣም እብድ ነች፣ እብድ ስለዚህ ዋጋውን ሰጠቻት። በሰው ነው ጸጥ ያለች ማለት ነው። እንደዚህ አይነት ሰዎች እንደዚህ አይነት ሰው ነው የሚያስፈልጋቸው፣ ጉልበታ የሚፈልጉ ጉልበተኛ፣ ጸባይ የሚፈልጉ ጸባይ። መቼም ጉልበት የሚፈልግ በጸባይ እንትና ትለው በተለይ ደግሞ እንደ ራሄል አይነቶች ሰዎች ሌላ ባቢ ሁሉም ነገር የማና የባቢ ባቢ ያለው ነገር ተዝታ ምኑ እንደሆነች ያደረሰችበት ነገር ሁሉም የብሌን ሲነግራት፣ ያው ብሌን ተረድታው ይቅርታ አድርግልኝ በቀያ ሁሉም ስላልኩ ምናምን አለችው። ነግዛያችው እንደው ሐኪም ቤትም ገብቶ ወይም ደግሞ ቤትም ለመመለስ ያስፈቀደ ወይም ደግሞ ጠየቃ ነበረች እና ብሌን እሷ አምናነው ጽናት እንድታምን ያደረገቻት እና ተረድተዋለች። ጥሩ ነው እንደዚህ ያው አንዳንድ ብቻ ሰምተን ጓ ሳይሆን ሁለቱም ቦታ ሰምት ላለው ነገር መረዳቱ የተሻለ ነው። እንግዲህ ዛሬ ደግሞ የሚፈጠረው ምን እንደሆነ አናቅም። የሚቀጥል እስቲ አብረን የምናይ ይሆናል። በተረፈ ያው አትጥፉ። ሁሌ ብኑ እኛ ስልክ እናንተ ጋር መደወል መደወል መደወል ሆነ፣ ምን እናርግ? ያው ስትጠፉብን ነው። ስለዚህ ሰላማችሁ ይብዛ። ጋሽ ግርማም ያው ይሻለዋል። ቪዲዮ ላይክ አድርጉት። ባይ ባይ።